ነው። ከፋና ላምሮት አሸናፊ ከአራቱም ጋር ነው የምንገኘው። በሃይሌ ግራንድ ውስጥ ነው ያለ ነው። እስኪ ውድድሩን ካሸነፉ በኋላ ህዝቡ ውስጥ እንደተቀበላቸው ብዙዎቹ ኮፍያና ጥቁር መነጽር እያደረጉ ነው የሄዱ ያሉት እውቅናው እንዴት ይዟቸዋል ወደፊትስ ደግሞ በምን አይነት ሀሳብ እናገኛቸዋለን የሚለውን ልንጠይቃቸው ነው። እዚህ የተገናኘ ነው። ይህንን ከማድረጋችን በፊት ግን ትንሽ ንጫወታለን። ና ዝግጁ ባለሀብት አገሩን ተቆጣጠረ አይደል? አልቻልም። አሁን እንትን አራት ጥቁር መነፅር ገዛሉ አራት ጥቁር መነፅር ኮፍያ፣ ብዙ እየተደበቀ ምና ነው የሚያልፈዋሉ። ፋና ላምሮት ስጀምር ከዩኒቨርሲቲ አቋርጬ ወደ ፋና የመጣት ነው የመጣሁት የመጣሁት ፋና ላምሮትን ስጓጓለትም ስጠብቀው የነበረ ውድድር ስለነበረ ትምህርቴንም ዊዝድሮ አድርጌ ለመምጣት ተገድጃለሁ። የአስራሰባተኛው ምዕራፍ ተወዳዳሪም ነበርኩ። ፋና ላምሮት ስገባ በጣም ብዙ የፋና ላምሮት ተወዳዳሪዎችን አይቼ ኤክስፔሪንስ ወስጄ በዚህ ሂደት ነው የመጣውት። ምንድን ነው የምናደርገው? አንድ ሰው ሙዚቃ ይጀምራል ለምሳሌ ኤፍሬም ሙዚቃ ከጀመረ ወደ እሱ ይመጣል። እኔን ዘለው እየሮስ ጋር እየሮስካ ጋር ሲቀጥል ግን እሱ የጀመረው ሙዚቃ የመጨረሻዋ ቃል ውስጥ ያለ ማንኛውንም ፊደል ተጠቅመን ሙዚቃውን የምንቀጥለው ማለት ነው። ስለዚህ ከማይጀመር ይጀመር ቀላል ነው። መጀመሪያው ቀላል ነው። እሺ ሲመጣ ነው ችግሩ። ፋና ላምሮት መድረክ ላይ ከመቆም በፊት ብዙ ኤክስፐሪመንቶችን አድርገያለሁ፣ ራሴ ላይ ማለት ነው። ሌሎች ሌሎች ውድድሮችንም ሞክሬያለሁ። ምክንያቱም ለእኔ ፋና ላምሮት ማለት እንደ ኢትዮጵያ የመጨረሻውና ትልቁ የተሰጠ ማወዳደሪያ ነው። ሰው እዛ ጋር ለመቆም በራሴ በጣም ብዙ ትግሎችን አድርጌ ነው እዛ ጋር የቆምኩት። ልጀምር ጨዋታ ዳር ዳር ልብልልሽ ላንሳለሽ ጨዋታ ዳር ዳር ልበልዝታንትዝታን እ እስቲ እግልሽ ልግለጽልሽ ውሉ ቃል አለ የአሸናፊዎች አሸናፊ ውድድሩ በጣም ከበድ ይል ነበረ። ያው ለእኛም በጣም ትልቅ ፈተና ነበረ፣ ለተወዳዳሪዎችና እና ያው የሚፈትን ነገር ኢዮቤል ምን ነበረ ዛሬ ያሳየው ፐርፎርማንስ እንዴት ነው ጥሩ ነው ወይስ ያሰጋዋል የሚለውን ነገር ይንን ማገናዘብ አንዱ እሱ ነው። የተሻለ ነገር ለማምጣት ዛሬ አስር ሺህ አግኝ ተብልም ተጨብጭበ ሁሉ መጠት አቅፈ በቀጣዩ ቀን ከዚህ የተሻለ ካልሰራ ወቀሳ ይከተላልና ይህን ነገር አንዱ ትልቅ ፈተና ነው። ሁለተኛ ደግሞ አንዱ ሌሎች ፈተና የሚሆንብህ በየሳምንቱ መሆኑ። ምክንያቱም በየሳምንቱ ሲሆን አንድ ስራ ዛሬ የተሰራውን ስራ በአንድ ሳምንት ውስጥ ተለውጠ ማሳየት አለብህ እና ይህንን ነገር ያው ፈተና ነው ብዬ አስባለሁ። ግድ የለም ልቤ ይችላል ችላለው ይሁን ቢያመኝም ጨክኖ አንቺን የሚጠላ ርኔሳንጀት የለኝም። ግዴለም ልቤ ይችላል ይችላለው ይሁን ቢያመኝም ጨክኖ አንቺን የሚጠላ ረኔ ሳንጀት የለኝ። ላምሮት፣ እንደምታውቀው ያው በየሳምንቱ ነው ስንጀምር፣ አካባቢ ኢነርጂ ነው የምትጀምረው። እኔ እንደዛ ነው የጀመርኩት። እኔ በቃ በጥሩ ሞራል ምናምን ነበር የጀመርኩት እና ነገርየው ወደ መሀል አካባቢ ይሄ ወደ ስምንት እስከምንቀላቀል አካባቢ ሲደርስ ትንሽ እየደከመ መጣ ማለት ነው። ስጀምር ግን እንዳልኩ በጣም ከፍ ብዬ ነበር የጀመርኩት። በጣም ጥሩ ነው የነበርኩት። መጨረሻ ላይም እኮ ያው ጥሩ ነበርኩ። ግን አንጻራዊ እኔ ሳነጻጽረው ለራሴ ራሱ የሆነ በቃ ስምንት ከጋር ተቀላቀልን በኋላ ያሉትን ውድድሮቼን ሳስባቸው ዞር ብዬ ተመልሼ ሳያቸው የምዕራፍ ውድድሮቼ ትንሽ ደክሞኝ ነበር እና ከባድም ነበር። ቻሌንጅ አድርጎኛል በየሳምንቱ መሆኑ ሙዚቃ ምርጫ ታጣለህ። በዛ ላይ ለእለቱ የሚመጥን ይሁን አይሁን የሚለው ሌላ አንድ ፈተና ነው። እና ተወዳዳሪዎቹ በጣም ጎበዝ ናቸው፣ እሱም በጣም ከባድ ነገር ነው። እና በዛ በዛ ምክንያቶች ትንሽ ያው፣ ግን እግዚአብሔር ይመስገን ወደ መጨረሻ ላይ ያው ጥሩ ሆነ። የታለ ሁኔታ የታል የታለ ልጁ የታል ሄጅ እንዳልፈልገው ብላችሁ ይመጣል። ከተማው ደማቅ ነው ቀኑ ቢጨልምም ወዳጅ ጠፍቶብኝ ይቼ ቁጨልልም ምናሉ ምናሉ ምናሉ ስለ እኔ ምን ብለው ነገሩ? ምን ብለው ነገሩ? በሞቴ ጨነቀኝ አንተም አንተን በማጣቴ በማጣቴ። ፉክክሩ በጣም ከባድ ነበር። በእያንዳንዱ ሳምንታት የሚደረጉ ትንቅርቆቹ በጣም ከባድ ነበሩ። እንደ ተወዳዳሪ እንትን ትላለህ ያው ማሸነፍም ስለምትፈልግ ትጠነክራለህ፣ ትበረታለ አንዳንዴ ደና ስራ ይዘው ሲመጡ በጣም ሲፈትኑ ምናምን አንተ በጣም የቤት ስራ ይኖራል። እና እውነት ለመናገር ወደ መጨረሻ አካባቢ በጣም እንትን ብዬ ነበረ። ጥረትን አድርጌ ነበር በደንብ አቅሜን ለመጠቀም በጣም ጠር ያለው እሱ ነገር ተሳክቶልኛል። ማለዳ ከእንቅልፌ ድንገት ባነኝ ስነቃ አምላኪን በይሰ ይላለው ሲመሽ ተኛለሁ ተኛለሁ። አሸናፊዎች አሸናፊ ለእኔ ከመጀመሪያው ቀን አንስቶ ለኔ በጣም አደገኛ ነበር። እንዴት ነው? ብዙ አርፎ ከመጡ ልጆች ጋር ነው የምትወዳደረው። እኔ ደግሞ ኦልሞስት አንድ ወር ምናምን ነበር የነበረው መሀል አይደል። ሶ በአንድ ወር ውስጥ ምንም ልተዘጋጅ አትችልም። ረጅም ጊዜ በጣም በትልቁ ዘጠኝ ወር እና በትንሹ አምስት ወር ያህል ሰርቶ የመጡ ልጆች ናቸው የነበሩት፣ ከእኔ ምዕራፍ ከነበሩ ልጆች ውጭ ማለት ነው። እኛ ደግሞ አምስት ነን። በእኛ ምዕራፍ ከነበረው ውስጥ አምስት ነን የገባነው። አምስታችን ሁሉም ውስጥ አንድ ወር ምናምን ነው የነበረን። ሶ ያለ እኔ ደግሞ ከዳኞች በላይ ለእኔ ፈታኝ ነበር። ዳኞች ያለውን ነው የሚያወዳደሩት። እኔ ደግሞ ከዳኞች ጋርም ከህዝብ ጋርም ከተወዳዳሪዎች ጋርም ከራሴ ጋርም ብዙ እንትን ነበረና ለኔ በጣም ፈታኝ ነበር። አሸናፊው ተሸናፊ ስለሆነት ወደ መጨረሻው አካባቢ ስትቃረብ ወደ ፋይናል ስትደርስ ስድስት አምስት ምናምን እየቀረን ሲሆን ትንሽ ስትረስ ምናምን ይበዛል ያኔ ሲሆን ደግሞ ለደረጃ አንደኛ ለመውጣት ስለሆነ የምታስበው ሁሉም ሰው አንደኛ ለመውጣት ነው የሚወዳደረው ኦቪየስሊ። እና ያኔ ትንሽ ስትረስ ትንሽ ጀመረ ነገር መሰለኝ፣ እንጂ ከዛ ውጭ ሙሉ ውድድሩን ደስተኛ ሆኜ በደንብ እንጆ እያደረኩት ነው። ያሳለፍ እንዳሻሽ አድርጊኝ መቼስ ምን እላለው? ኧረ እንዳሻሽ መቼም የሌላ ሰው ፍቅር ገፍቻለው። ኧረ እንዳሻሽ በይንዳሻሽ በይንዳሻሽ አልማዝዬ የእኔ ፍቅር ላስደስትሽ ፈልግያለው ማንቦ ሳምቦን እንድንደንሽ አዘጋጅ ችልሻለሁ አልማዝዬ አልማዝዬ አንቺን ሳይነው ደስታይ። አሁን ወደ ስራ ነው እና ከዚህ በኋላ ከህዝቡም ላለመጥፋት ቶሎ የሆነ አንድ ሲንግል፣ ጥሩ ሲንግል ዮቤልን በሚመጥን ህዝቡንም በሚመጥን መልክ ይዤ እመጣለሁ ብዬ አስባለሁ። የመጨረሻው ዕለት በቃ ፋይናል ነው ፋይናል ነው፣ ነገሮች ባሰብከውም ልክ ባላሰብከው ልክ ሊሄዳሉ እና ያው ሁላችንም ለማሸነፍ አለ የምንመጣው እዛ ጋር ለማሸነፍ ነው የምንቆመው። መጨረሻ ላይ የሚመጣውን ውጤት እኩል ነው የምንሰማው። እዛ ጋር ቆመን ግን በቃ ስሜቱ ስቲል፣ አሸናፊ ነን። አራት ሰው ማለት ያን ሁሉ ጊዜ አሳልፎ መጥቶ ከምዕራፍ አልፈ ከዛ አሸናፊ አሸናፊ ላይ ገብተ 16 ከምናምን በቃ 16 ሰዎች ጋር ተወራድረ እዛ ጋር አራት ውስጥ መድረስ በራሱ አሸናፊነት ነው። ያ ምንም እንትን የለውም። በቃ የመጨረሻው ቀን እኔ ብዬ ማሰብ የገንዘብ ትልቁን ነው ገንዘብ ትልቁን ድርሻ ለመውሰድ ነው እንጂ እዛ ጋር ሁሉ አራት አሸናፊ በጣም አሸናፊዎች ነው። የፍቅር ወጥመር ነው መላ ሁሉ ገላሽ ምክንያት አጣሁኝ፣ በምን ሰበብ ልጥላ የፍቅሩት ምርኔው መላ ሁሉ ገላሺ ምክንያት አጣሁኝ፣ በምን ሰበብ ልጥላ በአይንሽ እንዳልጠላሺ ፈራሁኛ የኛ

እንጆሪ እንዴት ልጥላ፣ እንደምን አድርጌ አልቀጥልም። ከውድድር በኋላ ይሆናል ብዬ የምጠብቀው ነገር ነበረ። እሱ ሆኖ ከጠበኩት በላይ ነው ያገኘሁት። በጣም በጣም በጣም ሰፊ ተቀባይነት ነው ያገኘሁት። በጣም ሰፊ ተቀባይነት እኔም ብቻ አይደለሁም። ጓደኞቼ፣ ወንድሞቼ ቶቼም እንዲሁ በጣም ሰፊ ተቀባይነት ነው ያገኘ ነው እና ከዛ እኔ ምን ምን እንደምላላቅም በዚሁ አጋጣሚ እንደው በጣም ነው የማመሰግነው። አይን ሻምራል ብዬ ተወራረጃለሁ። ጥርስ ሻምራል ብዬ ተወራረጃለሁ በቀበያ ገር ልጅ እረታብሻለው በቀበያ ገር ልጅ እረታብሻለ እረታብሻለው ከእኔ ለመለየት አስበሃል አሉ አስበሃል አሉ እኔን እዚህ ትተህ ከሌላ ሰው ገላ ተላምደሃል አሉ ተላምደሃል አሉ። የመጨረሻው ስራ በጣም ብዙ ሰው፣ ዳኞችንም እንዳያቸው በጣም ተደስተው ነበረ። ያው የንን ነገር ያሰብነው ትንሽ ቆይ ትውለናል ውድድሩ ላይ አንድ ወር በፊት ምናምን እንደዚህ ስለዚህ ነገር እያወራን ነበር። ግን እኛ ያስበ ነው የነበረው በተለያዩ ቅኝቶች ምናምን ነበር። ትንሽ የነ ደግሞ ሪስክ አለው። ምክንያቱም ሞዲሌሽን ሲሆን አንድ ሙዚቃ ራሱ ከአንድ ሙዚቃ ወደ አንድ ሙዚቃ ስትሄድ እራሱ የምትቀይርባት ያቺ ፖይንቷ ትንሽ ከበድ ይላል። አንድ ብቻ እንኳን እና ሶስት አራት ቅኝት ሲሆን ደግሞ ትልቅ ስራ ይጠይቃል። እና ያለንም ጊዜም ትንሽ አነስም ስለሚል ብቻ በሀሳብ ደረጃ ወደ አንድ ወር ምናምን እንደዚህ ቆይተናል። እዛ ውድድሩ ወደ ፋይናል ሲጠጋ ምናምን ሰዎችንም እያማከርነ ምናምን ቆየንና መጨረሻ ላይ በማሪቱ ሙዚቃ አንድ የሆነ አንቹ ይ ነገር ሞጁሌሽን የሚለው ሀሳብ እንዳለ ሆኖ ያንን ነገር እናስገባው ብለን ተነጋገርነ በደንብ። ከዛ ሰዎችንም ጠየቅነ የሚያውቁትን ሙዚቃ የሚረዱትን በደንብ የሚያውቁትን ሰዎች ጠየቅን። እነሱም በጣም አሪፍ ሀሳብ እንደሆነ እና በደንብ ከሰራ ነው ጥሩ ውጤት እንደሚያስገኝ ነገሩ በጊዝናዝ በአ

አይን ሽናይ እና እወደውኝና ጥርስ ሽናይ እና አፈቅረውና በግ ይወጣለው በሚያወራና በግ እንዳሎጠ በልሚያወራና አታወሩልኝ ሌላ ከእሷ ዜና በቀር አስራኝ ትብትባ አድርጋኝ ሄዳለች ከአገር። አታውሩልኝ፣ ሌላ ከእሷ ዜና በቀር፣ ሌላ ከእሷ ዜና በቀር። አቅሜን ያሳያል ብዬ ያሰብኩት ስራ ነበርና አቅሜን ከማሳየት አንጻር ተዘጋጅችበትን የመጣሁት እንደ አጋጣሚ ሆኖ እንደውም መሀል ላይ ያለመናበብ ትንሽ ትንሽ ፓርት ላይ የሆነች ነገር ነበረች። እሷ ኦልሬዲ ቀላል ነች፣ ምንም እንትን አይደለችም፣ ስህተት እንኳን አይደለችም። ግን እሷም ስትኖር አልፈለግኩም እሷ እንድትኖር ምናምን። በሰዓቱ በጣም ሶ ኤክሳይትድ ነበርኩ። በጣም ሙዚቃ ውስጥ ተመስጬ እየሰራሁ ነበር። ያቺ ነገር ስትፈጠር በጣም እንትን አልኩ ማለት መፈጠር የለባትም። ቀላል ነገር ነች ወይም ጥያቄ የለውም ግን ያቺ እንኳን ጎልታ መታየት የለባትም። በቃ ከዛ በኋላ ሰው ኢነርጄቲክ መሆንኩ ምናምን በደንብ በኢነርጂ ስራዬንም ለማቅረብ እንትን አልኩና እሱም እሱም ነገር አለ ከዝግጅት አንጻር ምንም አይነት ስህተት እንዲኖርበት ስለማፈልግ ከስህተት ውጭ የሆነ ዝግጅት አቅሜን ማሳየት ማሳመንም ስለምፈልግ በጣም ተዘጋጅበት ስለመጣውም፣ ደስ ብሎኝ ሕዝቡን በጣም ወዶት ሙሉ አዳራሹ በስሜት እኩል ተነስቶ ከዳኞች ጋር ሕዝቡን በጣም ተደጋግሞ እየሰንባው ነው እና ትልልቅ አርቲስቶች ናቸው እንዴት እንዴት አድርገ ሰራው እያሉ ሜሴጅ የሚልኩልኝ የሚደውሉልኝም እና በጣም የሚገርም ስራ ነው። በኋላ ወዲያው ጊዜ አልወሰድኩ። ከዚህ በኋላ መጥፋትም ስለሌለብኝ ቀዝቀዝ ብዬ መቀጠል ስለሌለብኝ የራሴን ስራ ነው የጀመርኩት። ያው ስቱዲዮ ጀምሬያለሁ፣ አሁን ገብቻለሁ። ስቱዲዮው እንግዲህ አልበምም ያው የአልበምም ሀሳቡ አለኝ፣ ግን ያው የሚጀምረው በሲንግል ስለሆነ እሱን ነገር ቶሎ ቶሎ ለመጨረስ እሞክራለሁ ሀገሬን የዜማ የቀኔ የቀሳውስት ሀገር የቅዱስ ገዳማት የታቦታር ፋሲለ ደሳክሱ የታሪክ መሰከር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዶ ሀውልታችን ሳይቀር ሀገሬ ሰዎ ኧረ እንዴት ነው ሀገሬ አፈሮ ኧረ እንዴት ነው ሀገሬ ወንዞ ኧረ እንዴት ነው ወፍ አራዊት፣ እንዴት ነው ከባድ ነገር ግን ለእኔ የሚመስለኝ ላይቭ መሆኑ ነው። ምክንያቱም እኔ በጣም በቃ እሱ ሳስብ ይገርመኛል የራሴ የራሱ ማለት ስቴጅ ከሁሌ አዲስ ነው። በነገራችን ላይ ዛሬም ስቴጅ ፐርፎርም ብታደርግ ዛሬም አዲስ ነው። እንግዲህ ኦልሞስት አንድ ዓመት ምናምን ፋና ከጀመረ እዛ እንግዲህ እዛ ቤት በመመላለስ ራሱ አንድ ዓመት አለፈ እና ግን ያ ስቴጅ ሁሌ እናቀዋለን እናቀዋለን ምናምን ግን በየጊዜው በየሰራን ቁጥር ግን አዳዲስ ነው የሚሆነው እና ላይቭ መሆኑ ነው ለእኔ ትንሽ ከባዱ የሚመስለኝ። ከፋና ላምሮት አሸናፊዎች ጋር ነው የምንገኘው። እንደምታውቁት በጣም በጣም በብዙ መልኩ የታዩ ወጣት ድምፃውያን ናቸው። ብዙ አድናቆት ከትልልቅ ድምፃውያን ሳይቀር እውቅና፣ እንዲሁም ደግሞ ሙገሳ የተረፈላቸው ሰው ናቸው። ዛሬ አብረውኛሉ። ነገ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ በጣም ትልቅ ደረጃ እንደሚደርሱ የሚያጠግብ እንጀራ ከመጣዱ ያስታውቃል እንደሚባለው ዛሬ ላይ ሆነን ማወቅ የምንችላቸው ልጆች እኛ ጋር አሉ። ምን እየሰሩ ነው፣ ምን እያቀዱ ነው፣ ምን እያሰቡ ነው የሚለውን ነገር ዛሬ እናነሳለን። ዝና፣ እንዴት ነው? ዮቤል፣ ከአንተ ነው የሚጀምረው። በጣም አሪፍ ነው። ያው ደስ ይላል። በአሁን ላይ ማለት ብዙ ሰው ያውቀናል። አዲስ ነገር ይዘን ብንመጣ በራሳችንም ስራ ይዘን ብንመጣ የተሻለ ነገር የተሻለ እይታ የተሻለ ነገሮችን እናገኛለን ብዬ አስባለሁ። ያው ደስ ይላል። ያው በጣም ጥሩ። ዝና፣ እንዴት ነው? ዝና፣ እንዴት ነው? በጣም ዝነኛ የሆነች አሁን ጥቁር ምነጽ እያደረግሽ ነው። ሴቱ ሲባል ሰማሁ እኔ በእውነቱ እንደዛ እያረኩ አይደለም። እሺ ግን ዝና ያው ደስ ይላል። ብዙ ቦታ ያውቁናል ብለህ ማገመታቸው፣ ሰዎች ሳይቀር ያውቁሃል፣ ታክሲ ውስጥ ያውቁሃል፣ እንዴ ምናምን ልትባል ትችላለህ። በዚሁ እንደውም የምትውልበትን ቦታ እንድትጠነቀቅም ያደርጋል ማለት ሁሉም ሰው መጥፎ ቦታ ባይውል ጥሩ ነው። ግን ከዝናው አንጻር ከጠየከኝ ነው ያው ደስ ይላለን። አሁን እንግዲህ በጥሩ ሁኔታ ነው ያለ ነው። ከሰዎች ጋር ተዋውቀናል። አንዳንድ ጊዜ ሰዎች ስክሪን ላይ ያዩና በአካል ሲያው ላያውቁ ይችላሉ። እንደዚህ አይነት ነገር ያጋጥማቸዋል። ወይም ደግሞ መጥተው ጴጥሮስ እና ምናምን ብለው ያውቃሉ ሰዎች። እስኪ እንዲህ አይነት ከዛም ጋር ያሉ ገጠመኞች ምንድን ናቸው? እኔ በንትን በግሌ ምንድን ነው እንትን ላይ ቲቪ ላይ ረጅም ነህ አሁን አንጨር ነህ ይሉኛል ሲያዩኝና ቁመቴ አይገናኝም መሰለኝ። አይ ቲንክ ለንትን ያዩኛል አውቀውኝ፣ ግን ፊዚካል ሲያዩ የሆነ ቀጭን ነኝ ትንሽ አጣብላለው። እሱ አዎ አጭር እሆናለው። እና እሱ ሲያዩ ትንሽ ንትን ይላሉ፣ ይጋረማሉ። ፍሬም ፋና ላምሮት ምናምን ትባላለህ ደግሞ ደስ ይላል። ፋና ላምሮት መጠሪያችሁ የሆነ ነው አይደል? አዎ ብዙ ቦታ ፋና ላይ ነው ወይ ደግሞ ፋና ምናምን ይልሃል እና ከስምህ በላይ በፋና መታወቃችን አንድም ጥሩ ነገር ጥሩነቱም እሱ ነው እና እናንተ ጋር ዝና ብቻ አይደለም እኩል የመጣው ማለት ዝናው እንዳለ ሆኖ ከዛ ደግሞ ገንዘቧን መታለች ጴጥሮስ አሁን የለም የፋና አንድ ነጥብ አምስት አለ ከዛ የንፋስ መውጫ ደግሞ አንድ ስንት ነው ሦስት ነው እስኪ ነገር እንደፈረበለች ችግር የለውም። በነገራችን ላይ ምንድነው መሰለህ አሁን እንደዚህ አይነት ነገር ሲመጣ ስራ ካሰብክበት ወዲያው እንትን የሚል ነገር ነውና ሙዚቃ ስታስብ እያንዳንዱ ድምፃዊ በጣም ለሙዚቃ ኢንቨስት ያደርጋል። በጣም ብዙ ብር ነው የሚወጣው፣ ስቱዲዮ ቀረጻ በጣም ብዙ ነው እንትን የሚል ነውና ከዛ በኋላ ህዝብ ይወድልኛል አይወድልኝም የሚለው ሌላ ነገር ነውና፣ ሶ ህዝብ እንዲወድል ደግሞ በጣም ወጪ ታወጣለህና ያው እንግዲህ ወደዛ ነው የሚሆነው። ያው ቦታ ቦታውን እንግዲህ እየያዘ ነው። ያው ይህ ነገር የመጣው ፋናን ተከትሎ ነው እና ፋና ማመስገን ያው የግድ ነው። ሁሌም ሲሆን ሁል ጊዜም ፋና እና የፋና ላብሮት አዘጋጆችን በሙሉ ማመስገን ተገቢ ነው ብዬ አስባለሁ። እና አንድ ሙዚቃ ጋብዙ ነው ማለት መስናባ ብቻ የሚሆነው ተመልካቾቻችን፣ ቻው ምን ልበት የኢትዮጵያ የመልሽ